ጋ ለዲናችሁ ቀጥ ብላችሁ እንድትቆሙ አደራ እላለሁ። ቁርአን ለፍዙም ማዕናውም ነቅል ያስፈልገዋል። የማዕናው ግዴታ ነው። ለፍዙም እንደዙ ቃላቱ መንቀል ያስፈልገዋል እኛ መሻይኮቻችን ያቀሩናል። ሸፎቻችን ተሸፎቻቸው እኛ ተሸፎቻቸው እያያዙ አቅርተውናል። ሲልሲላውን ግና ግን አናውቅም። ሲልሲላውን ሲል ገና ዛሬ ሰማሁኝ ተያታ መጣችሁት ይህ ሲል ሲላ ተተገኘም ብዬ ጠይቅያለሁኝ። እሳይል ዑስማን ነብያችን ድረስ ጅብሪል ለነብያችን አስተማራቸው ላቱ ሀሪክ ብሄል ሳነ ከሊታአጀለቢ እና አለና ጀማአ ቁርአን ብሏቸዋል። ጅብሪል ሲመጣ ሲያውት ገና ነብያችን እሱ የቋጠረው ቁርአን ቀርቦ ያዘው ቀልባቸው ላይ ያርፋል ውጭ ብሎ ሲቀራላቸው ሲሄድ እንዳይጠፋይ ብለው አብረህ ይቀራሉ። አይ አብረህ ትቅራ አላችኋላ። ጅብሪል ሲቀራልህ ዝም ብለህ አዳምጥ። እሱ ቀርቶ የሄደ ጊዜ እንደዛው ቀራላቸው። እዛ በኋላ ነቢያችን ያን ተከትለው ያዳምጣሉ። ቀርቶላቸው ይሄዳሉ።

የእስልምና ሃይማኖት ሕግ ክርስቲያኖች ወንድሞቻችን እህቶቻችን በተረዱት መመሪያ ያደረጉት ነበር። የእስልምና ሃይማኖት ማለት እኮ የሴትን ሀቅ የጠበቀ፣ የወንድን ደረጃ የጠበቀ፣ የሚስትን ሀቅ የጠበቀ፣ የባልን ሀቅ የጠበቀ የልጅን ሀቅ የጠበቀ የአባት እናትን ሀቅ የጠበቀ የጎረቤት የጓደኛን የጠበቀ ነው። አሁን እንዳልዘረት ዝርላችሁ አረዝምባችኋለሁ። እንግዲህ አንድ አገር አስተዳደሩ ክርስቲያን ይሆንና ተከታዩ ሙስሊምም ክርስቲያንም ይሆናል። አንዳንድ ሀገር አማሪ ሙስሊም የሆነ እና ተከታዩ ሙስሊምም ክርስቲያንም ይሆናል። ነቢያችን አለይ ሰላት ወሰላም በሚመሩ ጊዜ ክርስቲያኖች ውስጣቸው አሉ፣ ሲሚዮች ይባላሉ። ነቢያችን ምን ብለው አስተላልፏል? መመሪያ ህግ፣ ዚህም የክርስቲያንን ተበታቸ፣ ነው ብሎ የገረፈ ሰው የቂያም ቀን አላህ በሳሲ ገርፈዋል ያጃዘዋል፣ ብለዋል። የሰው መብት መጠበቃቸው የሰው ልጅ በመብትነቱ በሰውነቱ የተጠበቀነ መብቱ በሀብት በስልጣን በቢህ በዘር አይደለም። የሰው ልጅ በሃይማኖቱ መዋረድ የለበትም። በድህነቱ መዋረድ የለበትም። ጥላቻ መፈጠር የለበትም። አንድ ሰው በውስጡ ያለን ክርስቲያን ያዚነይ ብሎ የጠራ እንደሆን የቅያም ቀን ከሳሹን ከሳሹን የነ ይበለዋል። ነቢያችን ዓለይሂ ሰላቱ ወሰላም እኪታቡ ላይ ማየት ትችላላችሁ። ሰይር ዑመር ለአምር ብኑ ልዓስ ግብፅን ሲገዙ ምን ብለው ጻፉላቸው? እውስጥ ያሉን ክርስቲያኖች አክብረህያል እንዳትሳድብ፣ የቂያም ቀን ነብያችን እንዳይከሱ በው የጻፉላቸው ነብያችን እንዳይከሱ። አንዲት የውድየ ሴት ነበረች። ቤቷ መስጊዱ ጎን ነው። ሽጭን እባክሽ እናስፋፋበት አሏት። አልሸጥም አለች። አፍርሰው መስጂድ የብልቀው ሰሩት። ወረቀት ላከች ለሰይድ ዑመር። ቦታዋን ቦታዋን እንደነበረች አርጋችሁ ቤቷን እንደ ነበር ሰርታችሁ መልሱ ብለው ነው ሰይድ ዑመር የጻፉላችሁ ለየሁዲ ያይቱ እንደነበር አርጋችሁ የእስልምና ሃይማኖት ሌላው አለማወቁ ተበደለ እንጂ የሰው ልጅ መብት የጠበቀ ነው። የሁሉም መብት ያስተካከለ ነው። ወለቀድ ከረምና በኒ አደመ የሰው ልጅ በሰውነቱ የተከበረ ነው። ሃይማኖት የሆነ እንደው የራስ የፈንታ ነው። ጀነት እፈልጋለሁ ያለ ያን ይፈልጋል። እሳታይ ጎዳኝ የሚያለ ደግሞ የጀሃንምን ይከተላል። ላይክራሃ ፊዲን በዲን አልኢስላም ማስገደል የለም። እንግዲህ ባረረዝሙባችሁ ይሻላል። አሁን ዛሬ የተመረቁት አሁንም ደግሞ አንድነቱን አላህ ይስጠን፣ መሀባውን አላህ ይስጠን እና ይህ ደግሞ አደራ ማስተላልፈው ተመርቀው ለሚሄዱ ሰዎች እውቀት አይሸግርም፣ ማወቅ አይሸግርም። ከባዱ ስራ ነው። ዛሬ ሰውን ያንቀጠቀጠው በትናንሽ ነገር እየተሸጠ ታላላቅ ያልነው ሁላ እንዲያያ ፋንድ እያረከሰው በትናንሽ ነገር ነው። ስለ በየሄዳችሁበት ሀገር ከሙስሊሙ ጋር ክርስቲያኑ ጋር፣ እወንዱ ጋር ሴቱ ጋር እየተስማማችሁ እየተመካከራችሁ ለዲናችሁ ቀጥ ብላችሁ እንዴት ተቆሙ አደራ አላለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አረኩኝ እኮ በረካ ሁን መቅቡል ሁንላችሁ የህድያ ሰዋብ ዳርጋችሁ ሁሉም ሂዲያ ያገኝ። ሀገራችን ሰላም ይሁን፣ ጠረፍ እስከ ጠረፍ ሰላም ይሁን። በዚህ ሁላ መካከል የሙያቸው እኝዙ ስተታሉት ከጎንደር መጥቶ የቀረ ያለ እያሉ ነው የሞት ነው የከረከረው። ጀነት ለመግባት አልሞትም እንጂ ጀነት ለመግባት ምንም አጠራጣሪ የለውም።